ዴቲንግ በጣም ጎጅ ነው። ሀያ ስድስት ዓመቷ ላይ ጤናማ ሆነው እንዲቀጥሉ በራሱ እነዚህ ከጡት ጋር ተያይዞ ከማህፀን ጋር ተያይዞ የሚመጡ የጤና ችግሮች የሚመጡት በዚህ ምክንያት ሆርሞናል ቼንጁ በራሱ እንዲታደሱ ስለሚያደርጋቸው በሀያ ስድስት ዓመታቸው ግን መግባት ያለባቸው አይ መውለድ አለባቸው ነው ሴት ልጅ ባስድስት ዓመቷ ከሰላሳ አንድ ዓመት በኋላ በጣም ፈጣን የሆነ ማረጥ አለው። በዘርበ ምናምን ሊኖር ስለሚችል እሺ ማጣት ሁሉ ሊመጣ ይችላል። በዛ ጊዜ ረጅም ጊዜ የወሊድ መቆጣጠሪያ ሊወስዱ ይችላሉ። እነዚህ ነገሮች ደግሞ አንቲጅኖች ናቸው። ሆንን አደል እንዲዘገይ የሚያደርጉት ኦኬ፣ ጉዳት ስለሚኖራቸው እሱን እኔ እንትን አለልም አግቡ እምል አሁን አንዱ ትልቁ ከኢትዮጵያዊነት የሚወጣው ዴቲንግ ነው። እኔም በብዙ አልስማማበትም፣ እውነት ለማውራት ማስመሰል ስላለው በቃ እኔ ማናዝዋል ኖኛ አይደለም የምቀርበው በቃ የሆነ ነገር ይዤ የሆነ ስጦታ ገንቺ ብዬ ምናም። በትዳር የሚገኘውን ውድ ነገር በቀላሉ ላገኝ ይችላለው። ዋጋው ልትወርድብኝ ይችላል። ካልኩሌሽን አለው። እኔ አንዲት ልጅ እሷ እንደምትፈልገው መስዬ መቅረብ ይችላሉ፣ ይሸውዳታለሁ። ከገባች በኋላ ግን እንዴ ነበረ ሸው፣ እሷ ምን ትሸውደኛለች እኮ። ያልታደለ ቁንጅና ሆነኛን ሰው ይገፋና አፍቃሪን ይሰበስብልሃል ማለት ለዛ ነው አሁን በጣም በአካል ውብ ነን የሚሉ ሰዎች በውበታቸው ራሳቸውን የሚመዝኑ ሰዎች ትዳር ላይ በጣም ቀርፋፋዎች ናቸው። ለምን ሁሉም ወደድኩሽ ነው፣ ምርጫ ውስጥ ይከታቸዋል። ከዛ ጊዜ ይሄዳል። ጊዜ እየሄደ ሲሄድ ግን እነሱ በፈለጉት ሲሆን የመረጡትን አይደለም አስፈላጊ ነው ብሎ ያመኑበት ላይ ነው የሚወድቁት በስተመጨረሻ። ዴቲንግ ስርዓቱ ላይ ደግሞ አሁን አንድ ሰው አንድን ሰው እንደዚህ ሊያደርግ መስፈርቶች ይኖሩታል። ወይ አትራክት ማድረግ አለብህ ላይ ነው ከመጀመሪያም ማለት ነው። ከቆንጆ ሴቶች ይልቅ ቁንጅና በአካል ነው ምልህ። ይሄ ውስጣዊ ማንነታቸው ጠንካራ የሆኑ በስብና የተገነቡትማ ቀድመው ዘዋል ወድቀውም አታያቸው። ትውልዱም እየቀጠለ ያለ በእንደነዚህ አይነት ሴቶች ነው። ውብ የሆኑ ሴቶች ግን ከረፈደ አበባ ምንድነው የሚሆነው? ባፍሎ አደል መዓዛውም ጥሩ ውበቱም ጥሩ የቆየ ሴ እና እንደዚህ አይነት ነገሮች ይስተዋላል። ዴቲንጉ በጣም መስፈርት ስላለው ዴት ስታረገው ሆቴል ቤት ስጦታዎችህ ምኖች እዛ መውረድ የለውም ዝቅ ማለት የለውም። ለሌላው ላይ እንዳንተ የሚጥረውን የሚለፋው ቸላ ትለዋለ። ትጋተን ሁሉ ይነጥቃል። መስፈርት መጥፎ ነገር ነው በጣም በአንተ ጎደሎ ልክ ሌላውን ካልፈለግከው፣ ብዙቻችን የተሟላ ነገር እንመኛለን። እንዴ የተሟላ ነገር ለማግኘት እኮ መጀመሪያ ቻሌንጁ ማለፍ አለ። አብርሆ ነው መስራት ያለ። የተሟላ ነገር ያለው ሰው ራሱን የቻለ ብዙ ጎደሎች አሉት። ለተመቻቸ ባርነት ራሱን አሳልፎ መስጠት ነው። በድሎትና በቅንጦት ሕይወት ውስጥ ራስን ለማግኘት መጣር ሌላ ባርነት ነው። ይሄ እና ሰርተው ገንብተው ሕይወት ገንብተው ስትኖር ነው ደስ ይላል። ዋው እሱ በገነባው ሀብት ቤት አይዲሲክስ ራባፎር ምናምን የሆነ ምቾት ከምትፈልግ እንትን ሌላው በፈለገው ነገር የቀረጸው ቦታ ላይ ደዘው ወብለህ ብትገባ አንተም አብረህ ስለሌለህበት፣ አለሙ ተመሳሳይ ነገሮችን አብረህ መጋራት መቻል አለ እሴት ማለት ነው። አዎ እሱን ስትጋራ ነው አንድ የሚያደርግህ እንጂ የወለደ እናት አባት አንተን አለም አያውቅም። አንተ ስትቀር አለም ይቀራል። ህይወት እኮ ይቀጥላል። ሌላው ይኖርበት። ይሄ በጣም ጠለቅ ያለ መረዳት ነው።